በጌታ የተወደዳችሁ የእግዚአብሔር ቤተሰቦች ወይ እንዴት ናችሁ? ሰላም ናችሁ ወይ? ደህና ከርማችኋል ወይ? ሁሉ ሰላም ነው ወይ? እግዚአብሔር የተመሰገነ ይሁን። እግዚአብሔር እንደገና እንድንገናኝ ስለረዳን፣ ኤቭሪዴይ እግዚአብሔር እድል ስለሰጣን እግዚአብሔርን አመሰግናለሁ። የእግዚአብሔርን ቃል አብረን እንነጋገራለን። እንድነጋገር የምፈልገው ዛሬ ስለምናልፍበት የህይወት ስትራገል እንድንነጋገር ፈልጋለሁ፣ እና ከዛ በፊት እግዚአብሔር እንዲያስተምረን አብረን እንጸልያለን። እግዚአብሔር ሆይ ስለረዳህን፣ እድል ስለሰጠህን፣ ቃልህን፣ ስምህን መጥራት እንድንችል ስለረዳህን እናመሰግንሃለን። አቤቱ እንድትጠቀምብኝ እኔን እግዚአብሔር ሆይ ማግኘት የሚገባህን ባሪያ እንድታገኝ እግዚአብሔር ሆይ በዚህ ቃል ደግሞ ለእኔም ለወገኖችም ለሚሰሙ ሰዎች ረፍት እንዲሆን እንትረዳን እንለምንሃለን፣ እናመሰግናለን በጌታ በኢየሱስ። ላካፍላችሁ የምፈልገው ቃል ያለው የሐዋርያው የያዕቆብ መጽሐፍ መልእክት ላይ ያለውን ቃል ነው። ከእግዚአብሔር ቃል አንብላችኋለሁ። አለ ቁጥር ሁለት ላይ እንደዚህ ይላል፣ ወንድሞች ሆይ የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎላችሁ ሳይኖር ፍጹማንና ምሏን ትሆኑ ዘንድ ስራውን ይፈጽም እያለ ይናገራል። እንደገና ቁጥር አስራ ሁለት ላይ ደግሞ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን ህይወትን አክሊል ይቀበላልና እያለ ይናገራል። እንግዲህ ህይወት በጣም ኢንተረስቲንግ ነገር ነው። በምድር ላይ ስንኖር መጽሐፍ ቅዱስ እንደሚነግርን ህይወት በምድር ላይ ብርቱ ሰልፍ ናት እያለ ይናገራል። ብዙዎቻችን በምድር ላይ ስናልፍ ብዙ የምናልፍባቸው መከራዎች፣ ብዙ ጭንቀቶች፣ ብዙ ጥያቄዎች እንዳሉ ናውቃሉ። ደግሞ ለብዙዎቻችን እንደተነገረን ደግሞ ከተሳሳተው ወንጌል የተነሳ አንዳንድ ሰዎች ሰዎች በመከራ ውስጥ በፈተና ውስጥ በትምህርት ውስጥ እንደማያልፉ አንዳንድ አስተማሪዎች ደግሞ መከራ በምድር ላይ እንደሌለብን ይናገራሉ። አንዳንድ ሰዎች ግን መጽሐፍ ቅዱስ መጽሐፍ ቅዱስ እንደሚነግረን በፈተና ውስጥ ልናልፍን እንደምንችል በምድር ላይ የምንኖርበት ህይወት ብርቱ ሰልፍና ትግል ያለበት እንደሆነ መጽሐፍ ቅዱሳችን ይነግረናል። ለዚህ ደግሞ ለምናልፍባቸው መከራዎች፣ ለምናልፍባቸው ጥያቄዎች፣ ለምናልፍባቸው አብሴን ዳውኖች ወይ ትራያሎች የምንፈልጋቸው የራሳችን መፍትሄ፣ የራሳችን ሶሉሽን እንዳለን አውቃለሁ። በምድር ላይ ለብዙ መከራ መፍትሄ የሆነ ነገር ሰዎች እንደሚነግሩን አስባለሁ። ግን መጽሐፍ ቅዱስ ለምናልፍባቸው መከራዎች፣ ለሚገጥመን ስትራግል በምድር ላይ ለምናልፍባቸው ነገሮች ምን ይለናል የሚለውን ነገር ስናስብ የምናገኘው የመጀመሪያው ኢምፖርታንት ነገር ወንድሞች፣ ወይ የእምነታችሁ መፈተን ትዕግስት እንዲያደርግ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ እንደሞሉ ደስታ ቁጠሩት እያለኝ በምድር ላይ እንግዲህ ከዚህ በፊት እንደተማርነው ከመጀመሪያ ጀምሬ ልናገር። በእርግጥ ይህ ሁለት ክፍል ወይም ደግሞ ሶስት ክፍል የሚያስፈልገው ነጥብ እንደሆነ አውቃለሁ፣ እና አሳጥሬ የመጀመሪያውን ሀሳብ ለመናገር እሞክራለሁ። እንግዲህ ጌታ ኢየሱስ ክርስቶስ ይፈትናል፣ ሰይጣንም ደግሞ ይፈትናል። በምድር ላይ ስንኖር ወይ ደግሞ የምንፈተንባቸው ሁለት አይነት ፈተናዎች አሉ። ስለሱ ነው መናገር የምፈልገው። የመጀመሪያው ፈተና እዚህ ላይ የምናገኘው ፈተና ምን ይላል? የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ይሄኛው ፈተና የምንፈተነው እንደዚህ አይነቱ ፈተና በህይወታችን የሚያመጣው ለውጥ ስላለ፣ በህይወታችን የሚያመጣው በረከት ስላለ ያዕቆብ እንደሚለው በልዩ ልዩ ፈተናው ስታልፉ ምን ይበላችሁ፣ እምነታችሁ ሲፈተን እንደ ሙሉ ደስታ ቁጠሩት። ምክንያቱም ይሄ ፈተና ዝም ብሎ ወደ ህይወታችሁ አልመጣም። ይህኛው ፈተና ወይም ደግሞ ራይት የሆነው ፈተና በህይወታችን ለውጥ የሚያመጣ ስለሆነ በህይወታችን የሚቀይረው፣ የሚሰራው፣ የሚያስተካክለው፣ የሚያርመው ነገር ስላለ እምነታችሁ ሲፈተን እንደ ሙሉ ደስታ ቁጠሩት እያለ ይናገሩ። ብዙዎቻችን ግን በእንዲህ አይነቱ ፈተና ውስጥ ስናልፍ እንደልመድነው ልንቃወም እንችላለን። በመቃወም ጸሎት ውስጥ የሚያልፍ ስለሚመስል ልንቃወም እንችላለን። እንደገና ደግሞ እግዚአብሔር ያንን ፈተና ከህይወታችን እንዲያስወግደው ልንጸልይ እንችላለን። ልክ ጳውሎስ እንደጸለየው መከራ ኖሮበት ሶስት ጊዜ በእግዚአብሔር ፊት እግዚአብሔር እንዲፈውሰው እግዚአብሔር በጥያቄው ላይ እንዲመጣ ሲጸልይ እግዚአብሔር ግን ኃይሌ በድካሜ ይገለጣልና ጸጋዬ ይበቃሃል ብሎ እግዚአብሔር ጥያቄውን ሲያቆየው እናገኛለንና፣ ልክ እንደ ጳውሎስ ምን እናረጋለን? በእግዚአብሔር ፊት እንጾማለን፣ እንጸልያለን ያ ፈተና እንዲያልፍ። ግን ይሄ ፈተና ወደ እኔና ወደ እናንተ ህይወት ሲመጣ የሚመጣበት ሪዝን አለው። ልክ ምዕራፍ 12 እዛ ቁጥር 12 ላይ እንደምናየው ሰዎች ከዛ ዝቅ ብለን ከቁጥር 12 ጀምሮ ስናነብ ሰው በራሱ ምኞት፣ በራሱ ዲዛይር ሊፈተን ቴምፕቴሽን ወደ ህይወቱ ሊመጣ ይችላል ይላል። ግን ወደ ህይወታችን የሚመጡ ሁለት አይነት ፈተናዎች እንዳሉ እንድነጋገር እንደፈለኩ ነግራችኋለሁ። ይሄኛው ፈተና ግን የሚመጣው በህይወታችን ጥቅምን በህይወታችን ሊያስገኝልን ነው ይላል እና እዚህ ጋር የምናገኘው ምንድን ምንድነው ጥቅሙ ይላል ትዕግስትን እንዲያደርግላችሁ ሰው በመፈተኑ ውስጥ ያለ በትራያል ውስጥ ያለ በስትራግል ውስጥ ያለ በህይወቱ የሚያገኘው በረከት አለ፣ በህይወቱ የሚያገኘው ጸጋ አለ በህይወቱ ጌን የሚያደርገው የሚያተርፈው ነገር አለ። እና ብዙ ጊዜ የምመኘው ፈተናዎቻችን በህይወታችን የሚያመጡት ሪዛልት፣ በሪዛልቱ ነው የሚወሰነው። ፍሬ የሚያመጣ ፈተና እንደዚህ አይነት ፈተና ነው። ስለዚህ ምን አለ ያዕቆብ፣ ትእግስትን እንዲያደርግላችሁ ምን በሉ፣ እንደ ሙሉ ደስታ ቁጠሩት፣ እምነታችሁ ሲፈተን እንደ ሙሉ ደስታ ቁጠሩት እያለ ስንቶቻችንን በመከራችን ውስጥ እንደ ደስታ መከራችንን የቆጠር ነው? ራሴንም ሳስብ ብዙ መከራዎች ላይ ለቅሷለባቸው፣ ብዙ መከራዎች ላይ እንደየ አፍ የከፈትኩባቸው ናቸው። ብዙ መከራዎች ወደግሞ የኔ ጥያቄዎች የማልፍባቸው ስትራግሎች፣ ምንድነው የምማረው ምንድን ነው ከዚህ የማገኘው የሚል ነገር ሳይሆን፣ በቃ የራሴን የምናገረው እንደዮ በ የስንፍና ቃልን በመናገር ነው። ግን እዚህ ጋር ግን የምናገኘው ቃል የሚለው እንደ ሙሉ ደስታ ቁጠሩት፣ መመረጣችሁን ቁጠሩ፣ ለበጎ እንደሆነ ቁጠሩ፣ ለመልካም እንደሆነ ቁጠሩ። ለዚህ ነው አሁን እንደነገርኳችሁ በኤርሚያስ በባቢሎን ምርኮ ተማርከው የእስራኤል ልጆች መውጣት ወደ ገዛ ምድራቸው መሄድ ሲፈልጉ እግዚአብሔር በዛ ተቀመጠው አላቸው። ያላቸው ለናንተ የማስባትን ሀሳብ ፍጻሜና ተስፋ ተስፋላት ናት። ለናንተ ማስባትን ሀሳብ እኔ አውቃለሁ። አያችሁ፣ በዚህ ውስጥ እግዚአብሔር የጎደለንን ጸጋ ያውቃል። በጣም የሚገርመኝ ነገር እግዚአብሔር ሁል ጊዜ አስገራሚ ነው። ከኪንግደም ማይንድ እና ፐርፐዝ ነው የሚሰራው። እኛ ሁል ጊዜ የምድራዊ ነገር ላይ ነው የምናተኩረው። በምድር ላይ የምናገኛቸውን ጌን የምናረጋቸውን፣ በቃ ምንጨብጣቸውን ነገሮች ነው የምናስበው። እግዚአብሔር ደግሞ የሚያስበው ከኪንግደም ማይንድ ነው ያለው። የእግዚአብሔር መንግሥት ከመውረስ ጋራ፣ የእግዚአብሔር ሕይወት በእኛ ላይ የመንፈስ ፍሬ በእኛ ላይ ከመገለጡ አንጻር ነው እግዚአብሔር ሁል ጊዜ ኢንቨስት ሲያደርግ ሲሰራ። ስናልፍ የምናልፍባቸው አፕሴን ዳውኖች፣ ስትራግሎች፣ ትራያሎች ሁል ጊዜ በሕይወታችን ሊያመጡ የሚችሉት ሪዛልት አለ። ይሄኛውን መከራ ስናልፍ ማለት ስለዚህ ያዕቆብ የተናገረው ነገር ምንድነው? የእምነታችሁ መፈተን በቃ ተፈትነዋል። ጸሎታቸው ተፈትነዋል። እምነታቸው እየደከመ በመጠበቅ በስትራግል ውስጥ በመከራ ውስጥ እግዚአብሔር ጸሎት የማይሰማ በሚመስልበት ሲቹዌሽን ውስጥ እግዚአብሔር ቅርብ ያለ በማይመስልበት ብዙ ሌሊቶች ያለ እንቅልፍ ያለ ረፍ በምናልፍባቸው መንገዶች ውስጥ እምን መፈተናችሁ ምንን ያደርግላችኋል? ይላል ትዕግስትን ያደርግላችኋል ይላል። እና ኢዮብንም ስንመለከት ትዕግስትን ተማረ ኢዮብ ከፈተናው ትዕግስትን ተማረ ይላል። አንዳንድ ፈተናዎቻችን ዛሬ መታገስ ትዕግስት የጠፋበት ዘመን እግዚአብሔርንም ሰውንም የራሳችንም ላይፍ መታገስ ያልቻልበት ትዕግስት ከኛ የተወሰደበት ዘመን ነው። ግን የእምነት መፈተን ትዕግስትን እንዲያደርግላቸው አውቃችሁ ተደሰቱ። በምታልፉበት መከራ በምታልፉበት እስትራግል እያለ ይናገራል እና ይናከራልና በየትኛው ውስጥ ፈተና ውስጥ እያለፋችሁ ክርስትና ሁልጊዜ የፈውስ ሁልጊዜ የድል ሁልጊዜ የመልስ አድርገው ሰዎች ብዙዎቻችን ስለውልና ብዙ ሰባኪዎች ሁል ጊዜ እግዚአብሔር ቶሎ ቶሎ ጥያቄ የሚሰማበት የሚመልስበት አርገው እግዚአብሔር ብዙዎች አስተምረው ነው። ግን አንዳንድ ሰዎች በካንሰር ውስጥ ያልፋሉ። ብዙ ሌሊቶች ያለ እንቅልፍ ያልፋሉ። ሰዎች በማይድኑበት መከራ ፈተና ምንድነው ህመም ይታመማሉ? የሚያስ በሚያስለቅስ ነገር ሰዎች ያልፋሉ። በምድር ላይ ሰዎች እንጀራ በማጣት የሚበሉትን በማጣት ጎዳና ላይ ይወድቃሉ። በብዙ መንገድ ውስጥ ያልፋሉ። የተመኘቱን ሳይሆን ያልተመኙትን ያልፋሉ። በመጠላት ውስጥ፣ በመሰደብ ውስጥ፣ በመነቀፍ ውስጥ፣ በእስር ቤት ውስጥ ያልፋሉ። መጽሐፍ ቅዱስ እንደሚነግረን መጽሐፍ ቅዱስ እንደሚነግረን ዕብራውያን ምዕራፍ አስራ ሁለት ላይ አንዳንዶች በመጋዝ ውስጥ፣ አንዳንዶች በአንበሳ ጉርጓድ ተጣሉ እያለ ይነግረናል። ዓለም አልተገባቸውም። አንዳንዶች በእሳት ውስጥ ተጣሉ። እሳቱ ወይ ደግሞ መከራው በእነሱ ኋላ ኃይል እንዳይኖረው እግዚአብሔር ቢያደርግም እግዚአብሔር ቢዋጋላቸውም ግን በእሳት ውስጥ ተጣሉ። ብዙ ሰዎች በስራግል ውስጥ ያልፋሉ። ህይወት ቀላል አይደለም። በምድር ስንኖር ግን ብዙ አይነት ፈተናዎች አሉ በምድር ላይ። ውጤት ያለው ፈተና ወደ ህይወታችን ሲመጣ ትዕግስትን ሊያደርግልን ይመጣል። ዛሬ ፈተናችን ምን እያደረገ እንደሆነ ኢቫሉዌት እንድናረግ ዛሬ እጠይቃችኋለሁ። ፈተናው እንዲያልፍ ፈተናው እንዲሄድ ከትራያሉ እንድናልፍ ከመከራው እንድናልፍ ከስቃይ እንድናልፍ ሳይሆን what is the purpose ብለን መጠየቅ አለብን። ምንድን ነው ዓላማው? የመከራው ዓላማ ምንድን ነው? ይሄ የማልፍበት ጥያቄ ጥያቄ ዓላማው ምንድን ነው? አልጋ ላይ መተኛቴ ዓላማው ምንድን ነው? መታመሜ ዓላማው ምንድን ነው? ብቻዬን መሆኔ ዓላማው ምንድን ነው ብለን ማሰብ አለብን። በእርግጥ ሁሉም መከራ ለውጤት ነው እያልኩ አይደለም። በሚቀጥለው ሳምንት ደግሞ ልንቃወመው የሚገባንን መከራ ደግሞ ለጥፋት በሚመጣው መከራ ላይ ደግሞ እንድነጋገር ፈልጋል። ዛሬ መከራችንን ኢቫሉዌት አርገን ባህሪያችንን የሚቀየር ከሆነ የውስጥ ነገራችን መንፈሳዊ ነገራችን እያደገ የእግዚአብሔር ጸጋ በእኛ ላይ ሻይን እያደረገ ሞሮ ወደ እግዚአብሔር እያስጠጋን ያለ ፈተና ከሆነ ትዕግስትን እንደሚያደርግልን አውቀን መከራችንን እንደ ሙሉ ደስታ ቆጥረን በመከራ ውስጥ በትዕግስት ልናልፍ እግዚአብሔር ያ ፈተና እስከሚያልፍ ሰርቶ እስከሚጨርስ ድረስ ልንታገስ ትዕግስትን ልንማር ይገባናል። በዚህ ፈተናውን ስናልፍ ደግሞ ቁጥር አስራ ሁለት ላይ እንደነገርኳችሁ አክሊልን ያደርግልናል ይላል። ማንም ሰው ሮጦ መጽሐፍ ቅዱስ እንደሚነግረው ሮጦ አምስት ኪሎ ሜትር አስር ኪሎ ሜትር ማራቶን፣ ሌሎችም ሮጦ መጨረሻ ላይ አዋርድ ካላገኘ ካላሸነፈ ምንም ጥቅም የለውም። ዝም ብሎ ልፋት ነው የሚሆነው። የእኛም መከራ የምናልፍባቸው መከራዎች ሪዋርድ አላቸው። የምናለቅሳቸው ለቅሶዎች ሪዋርድ አላቸው። የታመምንባቸው መኝታ ላይ የቆየንባቸው ብዙ ሌሊቶች፣ ያለቀስንባቸው መከራዎቻችን ሪዋርድ አላቸው። አንዳንዴ በመከራ ውስጥ ስናልፍ እግዚአብሔር የሚያይ አይመስልም። ልጆቻችን ስናጣ እግዚአብሔር የሚያይ አይመስልም። ጥያቄ ሲበዛ እግዚአብሔር የማያመስልም የምንወዳቸውን ስናጣ ብዙዎች በቃ በዳይቨርስ ሲያልፉ፣ ብዙዎች ልጅ በማጣት ሲያልፉ፣ ብዙዎች የሚወዱት ሰዎች በሞት ሲሄድባቸው፣ ሲነጠቁ፣ ሲወሰዱ ሰዎች በማይድን በሽታ ላይ አልጋ ላይ ሲወድቁ፣ ንብረታቸውን ሲያጡ የለፉበትን ነገር ሲያጡ እግዚአብሔር የማይ የማይሰማ እግዚአብሔር ፍርደ ገምድል የመሰለ ሊመስል ይችላል። ግን ወገኖቼ ትዕግስትን መከራችን መፈተናችን የምናልፍባቸው ትራያሎች ሪዛልት እንዳላቸው እግዚአብሔር ዋጋ እንደሚሰጠን እንደሚሸልመን እንድናቅና እንድንጽናና በእምነትና በተስፋ በመከራችን ውስጥ እግዚአብሔር ልንማርበት የሚገባውን ነገር ተምረን እስከምንጨርስ ድረስ ፊታችንን እያየን ፊውቸራችንን እያየን እግዚአብሔር እንደሚሰማን እንደሚያ እንደሚያወጣን ነፃ እንደሚያወጣን እንደሚፈውሰን እንደሚያጽናናን አስበን እንደ ሙሉ ደስታ እንድንቆጥር ዛሬ ኢንካሬጅ ላደርጋችሁ እፈልጋለሁ። በምድር ላይ ህይወት ብርቱ ሰልፍ ናት። ሁል ጊዜ የተመኘነውን የናፈቅናን የምናገኝበት ዘመን አይደለም፣ ወይም ደግሞ ምድር አይደለም የምንኖር ምድር በብዙ ፈተና በብዙ ውጣውረድ በብዙ ስትራግል በብዙ ማጣት በብዙ ልብቸኝነት ውስጥ ምድር የተሞላች ነው። በብዙ ህመም በብዙ ስቃይ በማይድኑ በሽታዎች በብዙ መድኃኒት በብዙ መርፌዎች በብዙ ነገር ሰዎች የሚያልፉበት ህፃናት የሚሞቱበት ህፃናት ፌር ባልሆነ መንገድ ውስጥ የሚያልፉበት ምድር ነው የምንኖረው። ፌር ያልሆኑ ነገሮችን የምናይበት ምድር ላይ ነው የምናልፈው። ግን እግዚአብሔር ሰው የሆነ እውነተኛ የሆነ ሰው ከእግዚአብሔር ጋር ግንኙነት ያለው እግዚአብሔር ያለው መከራ በህይወቱ የሚያመጣ ሪዛልት አለው። ለጥፋት የመጣውን ለሞት የመጣውን እግዚአብሔር ደግሞ እምነትን እንድንማርበት፣ ትዕግስትን እንድንማርበት፣ ሽልማትን እንድናገኝበት እግዚአብሔር ክፉውን ነገር ለመልካም ይለውጣል ወገኖች። ምክንያቱም እግዚአብሔር ለእኛ የሚያስበውን ሀሳብ እርሱ ስለሚያውቅ፣ ዛሬ ወገኖች በምን ውስጥ እያለፈን ይህንን መልእክት የሚደርሳችሁ ባልጋ ላይ ለሆናችሁ ሰዎች ይናገራሉ በማይድን በሽታው ስላላችሁ ሁልጊዜ ጊዜ ኤቭሪዴይ መኖራችሁ በመድኃኒት ላይ ዲፔንድ ለሆነ ሰዎች እናገራለሁ እግዚአብሔር ይህንን መከራ ለጥቅማችን ለውጤት መፈተናችንን የእምነታችንን መፈተን በህይወታችን ትዕግስትን እንዲያደርግልን እግዚአብሔር ይህን ፈተና ይህን መከራ እግዚአብሔር ለበጎ ይቀይረዋል ግን ወገኖቼ ለዚህ ነው መጽሐፍ ቅዱስ እግዚአብሔርን ለሚወዱ እንደ ሀሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። የምንኖርበት የምናልፍበት መከራና እስትራግ ለበጎ ባይመስልም መልካም ነገር ያለው ተስፋ ያለው ባይመስልም ከዚህ መከራ ምን ይገኛል የምንለው ነገር ባይመስልም እግዚአብሔር እኔና እናንተን ፊት ለፊት እንድንታየ ስለሚፈልግ አንዳንድ ጊዜ እግዚአብሔር አጀባችንን ከዙሪያችን ያነሳል። ዲፔንድ እንድንሆንበት ስለሚፈልግ እምነትን እንድንማር፣ ትግስትን እንድንማር፣ በመከራ ውስጥ መታዘዝን እንድንማር፣ እሺ ማለትን፣ መሸነፍን፣ መመለስን፣ መስማማትን፣ መተውን፣ መጣልን እንድንማር እግዚአብሔር በዚህ ፈተና ውስጥ እንድናልፍ እግዚአብሔር ይታገሳል። በምን ውስጥ እንደምታልፉ ባላውቅም መጽሐፍ ቅዱስ ሕይወት በምድር ላይ ብርቱ ሰልፍ ናት ይላል። አንዳንዱ ፈተና ብዙ ሞት ቢኖረው ግራይት የሆነ ፈተና አለ፣ ሮንግ የሆነ ፈተና አለ። ይህ ፈተና አክሊል እንድንቀበል ያደርገናል። እና ዛሬ በምን ውስጥ ያላችሁ ሰዎች ኢንካሬዝ ላረጋችሁ የምፈልገው ለጥቅማችን ነው። ስንፈተን ለጥቅማችን ነው። ተማሪ ትምህርቱን አስተምሮ አስተማሪ ተማሪዎቹን አስተምሮ የተማሩት ምን ያክል ውጤታማ እንደሆነ ይፈትናቸዋል፣ ቴስት ይሰጣቸዋል። ዛሬም ወገኖች እንፈተናለን። የተማርነውን ያወቅነውን፣ እግዚአብሔርን መከተላችን፣ እግዚአብሔርን ማገልገላችን የተናገርነው ነው ቃል እውነት መሆኑን በመከራ ውስጥ መታዘዛችንን መጽናታችንን እግዚአብሔር በውስጣችን ቢውልድ ሊያረግ የሚፈልገው ሊያወጣቸው ሻይን እንዲያደርጉ እንዲገለጡ እንዲታዩ ለሰዎች እንዲጠቅሙ የሚፈልጋቸው ነገሮች ለኪንግ ደግሞ ለእግዚአብሔር መንግስት የሚጠቅማቸው ነገሮች ስላሉ በውስጣችን ያለው ነገር ሻይን እንዲያደረግ እግዚአብሔር በመከራ ውስጥ ይታገሳል። በፈተናችን ውስጥ ይታገሳል። እግዚአብሔር ሳይመልስልን ይቆያል። ብዙ ሌሊቶችን በብዙ መከራ ውስጥ አልፈን ሊሆን ይችላል፣ ግን መከራችን ትዕግስትን ያደርግልናል። አይዟችሁ፣ መከራችን ሪዋርድ አለው። ጭንቀታችን ሪዋርድ አለው፣ ሪዋርድ አለው። የምናልፍባቸው መፈተኖች ሪዛልት አላቸው። ግን ለመማር ፈቃደኛ ነው። በመከራችን ውስጥ ሮጠን ለማምለጥ መሞከር ዘመንን ማስቆጠር ሳይሆን በዚህ መከራ ውስጥ እግዚአብሔር ምን ሊያስተምረኝ ነው? በዚህ መከራ ውስጥ ይሄ መከራ ለምንድን ነው የመጣው? ለምንድን ነው በዚህ ትራያል ውስጥ ማልፎ? ብለን ዞር ብለን ኢቫሉዌት እንድናደርግ ወጀጉን እንድናይ መከራውን እንድናይ በህይወታችን አፕን ያደረገውን እያለፈ ያለውን በአካላችን ላይ በአይምሯችን ላይ በቤታችን ላይ በምንወዳቸው ነገሮች ላይ እያለፈ ያለውን ነገር ኢቫሉዌት እንድናረግ ኢንካሬጅ አደርጋችኋለሁ። እግዚአብሔር የሰማነውን ቃል ይባርክልን ለህይወት ያርግልን እንድንጽናና እንድንበረታ አፕሊፍት እንድንሆን እንድንታገስ ፈተናችን ውጤት እንዳለው ዋጋ እንዳለው አውቀን እንድንበረታ እግዚአብሔር አምላክ ይርዳን። ጌታ ኢየሱስ ይወዳቸዋል። በመከራ ውስጥ ለዘላለም እንድትኖሩ የእግዚአብሔር ፈቃድ አይደለም። ተምረን በቃ ወርቅ ሻይን አድርጎ እንደሚወጣ ወርቅ በእሳት ውስጥ ሲቀልጥ ጠርቶ እንደሚታይ እንደሚያበራ፣ የጥራት ደረጃችን እንዲያድግ ህይወታችን እንዲጠራ አንዳንዴ በእሳት ውስጥ ልንፈተን በመከራው ውስጥ ልናል። በውስጣችን ያለውን የሻገተውን ቆርቆሮ ዝገቱን ለማውጣት እግዚአብሔር ሻይን እንድናደርግ በእሳቱ ውስጥ ሊያሳልፈን ይችል ይሆናል። ግን ሁልጊዜ ግን በእሳት ውስጥ አለ እግዚአብሔር፣ ቀን አለው እግዚአብሔር፣ ተስፋ አለው እግዚአብሔር መሰራት የሚገባው ነገር ተሰርቶ ሲያልቅ በህይወታችን እግዚአብሔር ቪክትሪ ያመጣል፣ እና የድል ቀን አለ። አዟችሁ በርቱ። ጌታ ኢየሱስ ይመጣል። ጌታ ኢየሱስ ይወዳችኋል። እግዚአብሔር ሆይ ስለሰማህን፣ ስለተናገርከን እናመሰግናሃለን። አቤቱ እግዚአብሔሮ በብዙ መከራ ውስጥ ያሉ፣ በህመም ውስጥ ያሉ፣ በአልጋ ላይ ያሉ ጌታ ሆይ የሚወዱትን ያጡ ጌታ ሆይ፣ በብሮክን ነገር ውስጥ በተሰበረ ልብ ውስጥ ያሉ ጌታ ሆይ፣ በብዙ ጭንቀት ውስጥ ለሚያልፉ ጌታ ሆይ፣ መከራ ለከበደባቸው ቀና ብለው ማየት ላቃታቸው ተስፋን እንድትሰጣቸው ጌታ ሆይ፣ ቀና እንዲሉ እንደምትመጣ እግዚአብሔር ለበጎ እንደምትቀይረው ነገሮችን ለመልካም እንደምትቀይር በህይወታችን ያለው ነገር ሻይን እንዲያደርግ እንደ ታገስክ እንዲገባን ለመጠንከር ለመጨረስ መስቀላችንን ተሸክመን ጉዟችንን የክርስትና ጉዟችንን ለመሄድ የምንችልበት አቅም የምችልበት አቅም ከአንተ ዘንድ እንዲመጣላቸው በኢየሱስ ስም ጸልያለሁ። ቀና ይበሉ። ጨካኝ እንዳለው ግድ እንደሌለ ማሰባቸው እንዲያበቃ ጌታ እንደምትወዳቸው ግድ እንዳለ እንደታገስክ ፍሬ እንዲያፈሩ እንደታገስክ እንደጠበክ እንደቆየ እንደዘገየ የምትፈልገው መልክ እስከሚመጣ የምትፈልገው ነገር ሻይን በህይወታችን እስከሚያደርግ ድረስ ጌታው እንደቆየ ጌታው እንደታሳየ ይጸልያሉ፣ ደግሞ ጌታው ይጸልያሉ። ወገኖች ወገኖቼ ጌታ ኢየሱስ ክርስቶስ የሚወደው አላዛር ታሟል ሲባል ወዲያው አለ ይደም እስከሚሞት ድረስ ነገር እስከሚበላሽ ድረስ የእግዚአብሔር ክብር የእግዚአብሔር መቻል እስከሚታይ ድረስ እግዚአብሔር ዘገየ፣ እግዚአብሔር እግዚአብሔር ዘገየ። እግዚአብሔር ሲዘገኝ ነገሬ ወደ ሞት ሄደ ወደ አሉት እግዚአብሔር ሆኝ እንድትመጣ እግዚአብሔር፣ ወደ ተበላሸው ወደ ሞተው ወደ አለቀው ተስፋ ወደ ሌለው ነገራቸው እንድትመጣ ትንሣኤን እንድታርግ መዘግየት ለክብር እንደሆነ መዘግየት ለተስፋ እንደሆነ መዘግየት እግዚአብሔር ተአምራት በህይወታቸው ልታደርግ የአንተን ትልቅነት የአንተን መልካምነት የአንተን ኤልሻዳይነት አምላክነት ለማሳየት ልጅህን በእኛ ውስጥ ለመሳል እንደሆነ እንዲገባቸው በኢየሱስ ስም ጸልያለሁ። የሚያበረታ በመከራ ውስጥ የሚያበረታ ጌታ ኢየሱስ ክርስቶስ ተንበርክኮ ሲጸልይ በመስቀል ሞት ሰዓት ጌታ ወይ መላእክ እንደተላከለት እግዚአብሔር ሆይ ዛሬም በመከራው ስላሉ የሚያበረታ የመንፈስ ቅዱስ ኃይል እንዲመጣላቸው ደግሞ ኤልያስ በሰራብታ ዛፍ በታች እንደተጋደመ እግዚአብሔር በዛ በክትክታ ዛፍ በታች እንደተጋደመ ከአባቶች አልበልጥም ነፍሴ ነው ሰር ሲል የሚበላውን ምብል እግዚአብሔር መልአክ ክልከ እንደቀሰቀስ እንደበላ እንደጠነከረ ያንን አርባ ቀንና አርባ ሌሊት በዛ ምግብ ኃይል እንደሄደ፣ ጌታ ሆይ ዛሬ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም እግዚአብሔር ሆይ የሚያበረታ እግዚአብሔር እንዲቀጥሉ፣ እንዲጨርሱ፣ እንዲፈጽሙ፣ እንዲጠነክሩ የሚያደርግ የመንፈስ ቅዱስ ኃይል የሚያበረታ ኃይል ለወንድሞቼ ለእህቶቼ፣ በአልጋ ላይ ላሉ፣ በመከራ ላሉ፣ በጭንቀት ላሉ፣ በጥያቄ ላሉ እግዚአብሔር አይሰማኝም እያሉ ወዳሉ፣ ተስፋ ወደ ቆረጡ በብዙ ስትራግል፣ በብዙ መከራ ውስጥ፣ በብዙ ጭንቀት፣ በብዙ ሰልፍ ውስጥ ወዳሉ እጅ እንዲደርስ ስለምንል ጌታ ሆይ ስላየሃቸው፣ ስላየህኝ ጌታ ስላየ እህቴም ስላየ ወንድም ጌታው አይን ስለማያይ ጀርባህን ስላልሰጠን ኃይል ስላለ የምናልፍበትን ጸጋ ስለምሰጠን እናመሰግናለን። ደግሞ መከራችን ጨርሰን እንድንወጣ ጸጋ ስጠን። እናመሰግናለን፣ እንወድሃለን በጌታ በኢየሱስ። ጌታ ይወዳችኋል፣ አይዟችሁ፣ በርቱ፣ ይሻላል።